ቁጥር ሶስት ላይ እሺ፣ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው ይላል። እነዚህም ምንድን ነው የሚለው እነዚህን፣ እሺ፣ ምን አለ ድንጋዮች፣ እነዚህን ድንጋዮች፣ እንጀራ ድንጋዮች፣ ሴጣን የጠየቀው ፈታኝ ማለት ሴጣን ነው። ሴጣን ምን አለ? እነዚህን ድንጋዮች እንጀራ እንዲሆኑ አድርጋቸዋል። እነዚህን እንጀራ በሚል ነው ያስቀመጠው። ሉቃስ አራት ሶስት ላይ ገባ። አራት ሶስት ዲያብሎስም የእግዚአብሔር ልጅ ከሆንክ ይህንን ድንጋይ እንጀራሁን ብለህ እዘዘዋለ ድንጋይ ነው የሚለው ሴጣን ዲያብሎስ ያለው የትኛውን ነው? እነዚህን ድንጋዮች ነው ያለው ወይስ ይህን ድንጋይ ነው ያለው ብለን ስንል፣ አሁን ስኮላሮቹ ምን ይላሉ? ይህ የሚለው እነዚህ በሚል ይመጣል። ድንጋይ የሚለው ድንጋዮችን ለማመልከት ነው የመጣው ሉቃስ የተጠቀመው ጥቅላዊ አድርጎ ቋንቋውን ተጠቅመዋል። ማቴዎስ ደግሞ ሲጠቀም ደግሞ ስፔሲፋይ አድርጎ ተጠቅመዋል። ሁለቱም ቋንቋዎች ይህ የሚለውም እነዚህም የሚለውም ስለ አንድ ነገር ነው ይታወራል። የሀሳብ ልዩነት የለውም። በሲንጉላር እና በፕሉራል የመጣው ስለ አንድ ነገር ለመግለጽ ነው የሚል መልስ ይሰጣሉ። ግልጽ ነውን? መልሱ ምስኪንና መሳኪን ስለሚባለው በጣም በጣም ወሎ ትንሽ ስንትን ብለዋል። ወሎ፣ አዎ ግልጽ እየሆነልኝ ነው ትክክል በቃ ይጨምርላል። ኢብራሂም ደግሞ ይጨምርላል። መጨመር ፈልገው ነገር ካለ ኢብራሂም ጨምርለት ሚወትና ሂብሮ ወጥ እኔ ባለ እሺ ሳይ ሙስሊም ስምንት ሀያ አንድ ላይ ኤ ላይ እንዲህ ብለው ነቢያችን ሰላ ሰለም ተናግረዋል። ምናሉ ምን አለመሰለ ያው በአጭሩ ችን ብቻ ነው ማሳየ በሙሉ ሐዲሱን አላነብልም፣ እና ምንድን ነው እሺ ይሄ ቁርአን አለ በስንት አይነት አሕሩፍ ወርዷል? አሉ አላ ሰብዓት አሕሩፍ። ያው አላ ሰብዓት አሕሩፍ በሰባት አይነት አሕሩፍ ወርዷል። ፈአየማ ፈአዩማ ሐርፊን በየትኛውም ሐርፍ ቀረኡ አለ ቢቀሩ አለይህ ፈቀድ አሳቡ በእርግጥ አገኝተዋል አሉ ነቢያችን። ስለ በሰባት አይነት አሕሩፍ አላህን ያወረደው እራሱ አላህ ነው። ዝም ብሎ ተራ ሰዎች እንደፈለጉ አሁን የቀድሞ ውሳ ሲያዘ ያሳየን ሰዎች እንደውም የፈለጉት ነው የጻፉት ነው። እኛ ጋር ግን ስትመጣ ነብያችን ስለላ ሰለም አላህ ከአላህ ዘንድ ነው። አላ ሰባቲ አህሩፍ ኢና ሀዛ አልቁርአን ኡንዚለ አላ ሰባቲ አህሩፍ ብለው ነብያችን ስላ ሰለም ራሳቸው የተናገሩት ነው። ምሳሌዎችን አንዳንድ ላሳየ እችላለሁ። ያው ከጊዜ አንጻር አንድ ሁለቱን ብቻ አሳያለሁ ማለት ነው። ኡስታዝ ዘንድ አሳየን። ለምሳሌ የመጀመሪያው ቃሉ ቃሉ የተለያየ ግን ትርጉሙ አንድ ይሆናል። ለምሳሌ ምን ይላል መሰለ በሱረቱ ሁጅራት ላይ ቁጥር ስድስት ላይ ምን ይላል ያ አዩሀ ለዚነ አመኑ ኢንጃአኩም ፋሲቁን ቢነበኢን ፈተሰበቱ ይላል። ፈተሰበቱ ፈተሰበቱ ብሎ ያስቀምጣል። ፈተሰበቱ ማለት በቃ እርግጠኛ ሁኑ ማለት ነው። እርግጠኛ ሆኖ ሁለተኛው ላይ ደግሞ ስትመጣ በተመሳሳይ በሌላ ሹዕባ አን ዓሲም ያ አዩሃ ለዚነ አመኑ ኢንጃአኩም ፋሲቁን ቢነበእ ፈተበየኑ። ይህንም ሄዳችሁ አረጋግጡ ማለት ነው፣ ቼክ አድርጉ ማለት ነው። ተበየኑ ግልጽ አድርጉ ማለት ነው። ተግባባን? ግልጽ ሳይሆን ዝንብላቸ። ስለዚህ አሁን ሁለቱም ጋር ስትመጣ ትርጉማቸው ተመሳሳይ ነው። ተግባባን? ኢን ሃዳ አልቁርአን እንዝለ ዐላ ሰብዐት አሕሩፍ በሰባት አሕሩፍ ወርዷል ያሉት አንደኛው የአሕሩፍ አይነት ይህንን ይመስላል ማለት ነው። ተግባባን? ቃሉ የተለያየ ግን ትርጉሙ አንድ አይነት የሆነ ማለት ነው። እሺ አንድ ደግሞ አንድ ልጨምርልህና፣ ሌላውን ኢንሻላህ ወደፊት በትምህርት ላይ እናየዋለን። ተቅዲምና ተአኺር የሚባል ነገር አለ። ተቅዲምና ተአኺር ለምሳሌ በሱረቱ አተውባ ምዕራፍ ዘጠኝ ቁጥር አንድ መቶ አስራ አንድ ላይ እንዲህ ይላል። ምን ይላል? እሺ ዩቃተሉነ ፊ ሰቢልላ፣ በአላ መንገድ ላይ ይጋደላሉ። ፈዩቅተሉነ ይገደላሉም፣ ይገደላሉ። ወየቅትሉነ ይገላሉም። ማለት ምንድን ነው ያለው? ፈዩቅተሉነ ይገደላሉም፣ ወየቅትሉን ይገላሉም በሌላ ሪዋያ ወርሻን ናፊዕ ላይ ደግሞ ምን ይላል እሺ? ፈየቅቱሉነ ፈየቅቱሉነ ወዩቅተሉም፣ አየ ይገደላ፣ ይገላሉም፣ ይገደላሉም። እዚህ ላይ ግን ያው አረንጓዴና ቢጫ ረኩትን ተመልከት። መጀመሪያ ቢጫ ነው እዚህ ያለው፣ እዚህ ጋር ሁለተኛ ላይ ነው ቢጫ አለው፣ እዚህ ጋር ሁለተኛ ላይ ነው አረንጓዴ ያለው፣ እዚህ ጋር መጀመሪያ ላይ ነው አረንጓዴ አለው። ስለዚህ ምንድነው መሰለ ይሄ ተቅዲም ወተእኪር ይባላል። ምንድነው እሱ? መቅደምና መዘግየት ይባላል። ይሄም የአህሩፍ አንደኛው አይነት ነው ማለት ነው። ግልጽ ነው። ተግባባን። ይህ ሁሉ ምንድነው ከነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የመጣ እንጂ ተራ ሰው ዝም ብሎ የጻፈው ነገር አለ። ዚያዳ ወንቁሳን የሚባል አለ። የተለያዩ ናቸው። ኢንሻላህ ሰባት አይነት ነው ያለው። ይህን ይመስላል። ለማንኛውም ምሳሌ መትኑም ማዕናውም የተለያየ አለ፣ በዚህ አይነት ማለት ነው። በአፍሱና በባሪፍ መካከል መትናቸውና ማዕናው ለምሳሌ በእንትን ለምሳሌ እሺ፣ የዕራብ የዕራብ አለ እሺ፣ መትኑና ማዕናው ሁለቱም አንድ ላይ የሚለያይ መትኑና ማስተላለፍ የፈለገው መ ላይ ሆኖ ማስተላለፍ ሆኖ ማዕናው የተለያየም ለፍዙም የተለያየ ማለት ነው። ይኖራል ይኖራል። በዲያሌክት መልእክቱ አንድ አይነት የሆነ ነው። መልእክቱ ግን አንድ አይነት ነው። መልእክቱ የተለያየ ነገር የለም። ሁሉም መልእክቱ አንድ ነው። አንደኛው ሌላኛውን ተቃርኖ የሚመጣ የለም። አንደኛው ሌላኛውን ተቃርኖ በምንም ተአምር አይመጣም። ሁሉም አንዱ አንዱን የሚፈስር ነው። ለምሳሌ አንድ ላሳየ እስኪ አሁን አንተ እንደምትለው አይነት ማለት ነው።

አንደኛው ላይ ለምሳሌ ድና ላ እዚህ ላይ ደግሞ ምን ይላል ምን ይላል መሰለ ፊ ቁሉብህም መረዱን ፈዛደሁም ላሁ መረድ አለ በልቦቻቸው ውስጥ ያው በሽታ አለ አላህም በሽታን ጨመረላቸው ወለሁም አዛቡን አሊም ለእነሱ ከባድ ቅጣት አለላቸው ቢማካኑ የክዚቡና ዩከዚቡ ነው የሚለው ዩከዚቡን ዩከዚቡን፣ አሁን ይሄ ከቃል አንፃር ያው ሸዳ የምትለዋ ነገር ስላለች ብቻ ቃሉን ለውጦታል፣ አይደለ ል ዩከዚቡን የማን ይቅርታ፣ ዩከዚቡን ነ ዩከዚቡን ማለት የሚዋሹ ማለት ነው፣ አይደለ? የሚዋሹ ማነው፣ ይቅርታ፣ የሚያስተባብሉ ማለት ነው። የሚያስተባብሉ፣ አይደል? አዎ፣ አንድ ነው። የሚዋሹ እና የሚያስተባብሉ አንድ ነው አንድ ነው ግን፣ ከምን አንጻር ነው የሙናፊቆች ባህሪ ነው ሁለቱም። የሙና የሙናፊቆች ባህሪ ነው ሁለቱም። እነዚያውም ፊ ቁሉቢሂም መረጥ በልቦቻቸው ላይ በሽታ ያለባቸው ሰዎች ዩከዚቡንም አለባቸው፣ የክዚቡንም አለባቸው። ተግባባል። ግልጽ ነው። ሌሎች እንደዚህ እንደዚህ አይነት ያሉ ይሄ ለፍዙ ቢለያይም ማዕናው ግን አንድ ነው። ይሄንኛው አብለቅ ቢሆንም ዚያደቱ መብና ዚያደቱን ማዕና በሚለው ይህ ዝያዳ ስላለው ማዕናው የጨመረ ይሆናል እንጂ ግን መልክቱ አንድ ነው አዎ ትክክል በቃ እንደዛ ነው መልክቱ አንድ ያልሆነ ምንም አይነት የቁርአን ነገር የለም መልክቱ አንድ ያልሆነ የለም ምናልባት የዕራብ ላይ ስትመጣ አላህ በቁርአን ላይ ሲናገር እንዲ ይላል ፈተለቃ አደመ ይሄ ደግሞ የዕራብ ነው ፈተለቃ አደመ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ይላል አለ ፈተለቃ አደመ ሲሆን ምንድን ነው እዚህ ጋ የሚሆነው አደም መፍዑል ብሄ ነው መንሱብ ቢሆን ነው። ለዛ ነው አደም መፍዑል ብሄ ነው። አዎ መፍዑል ቢሄ ይሆናል ማለት ነው። ከሊማቱን የሚለውስ ምንድን ነው? ከሊማቱን የሚለው ፍዕል ነው። ከሊማቱን የሚለው እሱ በቃ ይሄ ይሄኛው አድራጊ ይሆናል፣ የተደራጊ ይሆናል። አይደለ አይደለ እንዴ? ፋይል የሆነ ከሊማቱ ፋይል ነው። ጥሩ ስለዚህ አሁን ይሄ ደግሞ ይመጣና ሌላ ቦታ ላይ በተለቃ አደሙ የሚረብህ ከሊማቲን አለ። ሌላ ሀብሰና ዓሲም ላይ ደግሞ እኛ ምን ቀረው ላይ ግን በሁለቱም መንገድ ስትሄድ ደግሞ አደም ከሊማውን አገኘው፣ ከሊማውን አደም አገኘው ማለት ሁለቱ አልተገናኙም እንዴ? ተገናኝተዋል። እንደዛ ነው። ስለዚህ ሁለት። አሁን ይሄ ነው፣ ምናልባት ከአንተ ጋር የሚመሳሰለው ግን በሁለቱም ብትሄድ በየትኛውም የቁርአን አያ የትኛውም ቦታ ብትሄድ ቁርአን ላይ የተለያየ ማዕና የለም። ሁለቱም አንደኛው ሌላኛውን የሚፈስር ካልሆነ በስተቀር ወይ ደግሞ አንደኛው ሌላኛውን የሚደግፍ ሆኖ ይመጣል። ካለዛ ደግሞ ልዩነት የሚባል ነገር የለም ማለት ነው በመሃላቸው። ሌላኛው እንደምታውቀው እነዚህ ወዱሃ ወዱሄ ምናምን እየተባሉ የሚቀሩት ናቸው። ምናልባት አስተውለ ከሆነ እዚህ ጋ ወርሽ ላይ ወዱሃ ወዱሄ ይላል። ከዚህ ውጭ ሌላ ነገር የለም። ችግር የለውም። እሺ ግልጽ ሆነልህ? በጣም ግልጽ ነው። እጅግ በጣም የማመሰግነው፣ ጀዛኩምላ ኸይረን። ጀዛከላ ኢብራሂም። እዬ እኔ የትኛው እንደሚከብደኝ እንደነበረ ታውቃለህ። ከዚህ እንትን አላ አንድ ቦታ ላይ ለምሳሌ ሙሳ አንተም ታውቃለህ ይለውና ሌላ ደግሞ ሪዋያ ላይ ደግሞ እኔም አውቃለሁ የሚል አለ። ከዛ እሱን አምጥቶ በጣም የከበደኝ ነገር ነው የምነግርህ፣ ገብቶሃል። የሰማይና የምድር ጌታ መሆኑን አንተ ታውቃለህ ይላል አንድ ቦታ ላይ አንድ ሪዋያ ላይ፣ ሌላ ቦታ ላይ ደግሞ እኔ ያውቃለሁ ነው የሚለው። እና አላ በትክክለኛ የትኛውን የተናገረው የሚል በጣም ኮንፊዩዝ አድርጎኝ ኡስታዝ ዜሊያ ጋ ሄድኩኝ። ከዛ ኡስታዝ ዜሊያ ጋ እንዴት እንዳስረዳኝ ታውቃለህ፣ መጀመሪያ ቁርአን ላይ አላህ መጀመሪያ ሲያደርግ ማለት ነው የሆነ ታሪክ የጥንት የነበረውን ታሪክ ሲተርክልን ለሁለት ከፍሎ ነው የሚያስቀምጠው። ንግግራቸውን ለሁለት ይከፍለዋል። የመጀመሪያ ንግግራቸውን የሆነ ቦታ ያስቀምጠውና በአንድ ሱራ ላይ ተነትነውና ከዛ በሌላ ሱራ ላይ ደግሞ የተቀረው ንግግራቸውን ያወረዋል። ለምሳሌ ኢብራሂም ከመላይካዎቹ ጋር ያወራው ንግግር በጣም የሚገርም ነው እና አላህ ራሱ ደግሞ እንደሚደጋገም ይናገራል። ራሱ ተደጋጋሚ እና ተመሳሳይን ነገር አወረድን ብሎ ይናገራል። ከዛ ይሄ ነገር እንትን ሲላይ ግራ ሲገባኝ፣ ምን እንደሆነ ታውቃለህ? የሙሳ ዓለይሂ ሰላም ንግግር አላህ የሰማይና የምድር ጌታ መሆኑን አንተም ታውቃለህ እኔም አውቃለሁ ነው የመጀመሪያ ንግግሩ የነበረው ጥንት የተናገረው። አላህ ግን ምን ያደርጋል? ለሁለት ይከፍለውና ለሁለት ይከፍለውና ንግግሩ ለሁለት ይከፍተውና በአንደኛው ሪዋያ ላይ ሙሳ የተናገረውን ነገር ሙሳ ስለራሱ የተናገረውን ነገር ያስቀምጥና ሌላኛው ሪዋያ ላይ ደግሞ ሙሳ ስለ ፊርአውን የተናገረው አንተ ታውቃለህ የሚለውን ነገር በሌላው ላይ ይተርከዋል። ሁለቱንም ግን ያደረገው አላህ ነው። የሚገርም ነገር ይህን አይተዋል። በዚህ መልኩ አይ ኡስታዝ ላይ አየሁት ዋው፣ በጣም እንትን ናቸው እና ኢንሻላ በዚህ ዙሪያ ላይ አንድ መጽሐፍ አይ ቲንክ መዘጋጀት እንዳለበት ነው ወደፊት የተግባባ ነው። አንድ መጽሐፍ በዚህ ዙሪያ ላይ ይኖረናል ማለት ነው። ልክ ከቢብሊ ካልቀድም ከባይብል ጋር እያነጻጸረ የምናደርገው ማለት እንደ ኖርማል የሚታዩ የሀሳብ ልዩነት እንደሌላቸው የቃላት ይሁን የትርጉም ልዩነትም እኮ ችግር ቢኖረ የለውም። ራሱ ትርጉሙ ራሱ የተለያየ ቢሆንም ሀሳቡ እስካልተቀየረ ድረስ ችግር የለውም ተብሎ የሚባላል በእነሱ ባይብል ላይ ያለው ግጭት የሀሳብ ነው። ራሱ የሀሳብ ልዩነት ነው ያለው። አሁን ለምሳሌ አራት እና ስድስት አንድ አይደለም። እንትንም ብቻ አይደለም ራሱ አራት እና ስድስት አሁን አካዝያስ በነገሰ ጊዜ ምናምን ነገር ሲል አርባ ሁለት እና ሀያ አንድ ነው። ሀያ ሁለት እና አርባ ሁለት አንድ አይደለም፣ ሊሆን አይችልም እና የማኒስክሪፕት ዲፈረንሶች ራሱ አሁን እኛ የምናወራው የባይብል ግጭቶች ነው። እኛ ደግሞ የማኑስክሪፕት ዲፈረንሶች ካስፈለገ በጣም ማምጣት እንችላለን ማለት ነው። መመልከት እንችላለን ከፈለክ ማለት ነው። አንዳንድ እንትኖችን አሁን እዚህ ጋር ራሱ ውስታት የግሪኩና የጥያቄ የሚለውን ከላይ አንድ አንችልኝ እና የማኑስክሪፕት እዚህ ጋር አሁን ኤሌክትሪክስ ግሪክ ሰቱጀንቱ ነው። አንደኛው ላይ ሀያ ሁለት ይለዋል። አዎ ሀያ ሁለት እና ማ ይሄ የዋኪን ነው፣ የእንትና ሳይሆን እሺ። የእንትና ላይ ልመለስልህ የማን ነው? ያው እንዳልከው ሀያ ሁለት እና ሀያ ይለዋል የሰብቱ ጀንቱ። የዛኛው ደግሞ መጽሐፍ ኦርቲቱ እና ፌንቲቱ ይለዋል ማሶሪቲ። ስለዚህ እኛ የምናጋጨውን አሁን ማኑስክሪፕት ነው የምናጋጨው ባይብል አይደለ የምናጋጨው። በጣም ረቀናል እኛ ሙስሊሞች የብር ለመናገር ማለት ነው። አሁን አንዳንድ ነገሮችን ታሪክ እራሳቸው በጣም እንትኖቹ ታሪኮች የሆኑ ነገሮች የሚጋጩ ታሪኮች አሉ፣ በጣም ከምታስባቸው በላይ ማለት ነው። እና እንትን የመረቀቃችንን የምታውቀው አንዴ ስልክ መጣብኝ ልመልስና